እሺ መንሱሬ ስላገኘው ደስ ብሎኛል፣ በጣም ደስ ብሎኛል። እኔም ናሁ ቲቪ ከረጅም ጊዜ በኋላ ኢንተርቪው ሳደርግ የተወሰነ ጊዜ ቆየው። ቤተኛ ነበርኩ አንድ ሰሞን። አይ ቲንክ የሆነ ያው ጋዜጠኛ ሲወጣ የሆነ ነገር ሲሆን በዛው ይረሳል መሰለኝ። ከዚህ በኋላ ግን እንዳትረሱኝ። አይ ኧረ እንረሳል። ዛሬ እንግዲህ የእልል ያለ ሽልማት ላይ ነው የተገናኘነው። ታዳሚያን በባህላዊ ልብስ አጊጣው አምራው እንዴት ነው ዛሬ አንተ? ሶፊ ምን ተፈጠረ መስለሽ ዝግጅቱን የተነገረኝ ገና ሳምንት አካባቢ ነውና በሳምንት ውስጥ ሞከርኩ ብዙ ቦታ። ያው እንደምታቂው የባህል ምግብ ደግሞ እኔ ኖርማሉን ሳይሆን ማንም ሰው ሊለብሰው የማይችል አንዴ ለኔ ከሰሩ በኋላ ሌላ ሰው ሊለብሰው የማይችል ከተቻለ መስሪያው ማሽኑ ሁሉ እንዲዘጋ ጠይቄ ነበር። አልተሳካልኝም። በሳምንት አይሆን እኔ ወር እንፈልጋለን ሲሉኝ፣ ማቀባ ባለው ነገር መጣሁኝ ማለት ነው። ያው እንግዲህ ብዙዎቻችን መንሱሬ ነው የምታውቁት፣ ከአንዱ ሽቶ ነው። ሽቶ እንዴት ደስ እንደሚል ነግራቻችሁ ነው። እኔ መስካሪ ነኝ፣ እርግጠኛ ነኝ። ከዚህ ራሱ ልሸጠው ለሳምንት ይበቃሻል። ከዚህ ወደ እኔ ብራንዱ ማወቅ እንችላለሁ። ይሄ ቨርሳቺ ነው። ሚገርም ሽታ ነው፣ ደስ ይላል። ከኡድ እኔ የአረብ ኡድ ሽታ ደስ ይለኛልና ከሱ ጋር አቀላቅዬ ነው የምጠቀመው። ሁለቱን ነው አቀላቅዬ። እዛ ነው እየጮኸ ነው አደለ አሜን አሜን አሜን አሜን። ዛሬ እንግዲህ የሽልማት ስነ ስርዓት ላይ እንግዲህ እንደመጀመሪያ እንደመሆኑ መጠን ምን የተለየ ነገር አየ? ለምሳሌ ከአገባቡ ጀምሮ የድሮ ባህላችንን ሳይቀር በተለያዩ ትዕይንቶች አይተናል። ምን ታዘብክ? ምን አይነት ነገሮችን አስተዋል? ይሄ ባህል የሚባለው ነገር ኢትዮጵያዊነት የሚባለው ነገር ዝም ብለን እኔ ሀገር ቤት እነዚህን ሁሉ አውቃቸዋለሁ ይሄ ኢትዮጵያዊነት ሰፌዱ ምናምን ያን ያን ስታዩ በእውነት እኔ አገሬን ነው ያሰብኩትና እዚህ ደረጃ ደርሳ ደግሞ ሸራተን መምጣቷ ተአምር ነው የሆነብኝ። መልሽ በቃ እንደዚህ አገርኛ ነገር ስናይ እጅግ በጣም ደስ የሚል ነው። በስፔሻ የመጀመሪያ አይመስልም። ያው ጉማ አዋርድ ምናምን ስለሚታወቅ ተቋሙ የሆነ ከፍታ እንደሚሰራ ስለሚታወቅ ተጨንቀው ተጠቦ ምናምን ነው እዚህ የሚመጣው። በነገራችን ላይ የእነሱ ብርሃን መዋ የሚያዘጋጀውን ዝግጅት ለመምጣት ማሰብ መቻል አለብሽ። አለበለዚያ በራስሽ ተናደሽ ነው የምትመለሽ። በአለባበስ በሆነ ነገር በሆነ ነገር እና ከፍ ያለ ነገር ስለሆነ ሁሌ የሚያሳዩን በጣም ደስ ብሎኛል። በጣም ጥሩ። እንግዲህ መንሱርን በሌላ ስራ ደግሞ በምን እንጠብቀው? በቅርብ ቀን ስፔሻሊ ኢትዮጵያ ውስጥ ባለው ሁኔታ፣ በሌላም ዓለም እንደምናየው ዘመኑ ተራቆ ወደ ክሪፕቶ እየሄድን ነው ያለ ነውና፣ ዘመኑ የክሪፕቶ ስለሆነ በቅርብ ቀን እናንተንም ባላችሁበት የሆነ ተአምር ይዘን እየመጣን ስለሆነ፣ በክሪፕቶ ዙሪያ አዲስ ኒውስ፣ ሁሉም ሀብታም የሚሆንበትን ነገር እየፈጠርን ነው። ጌታ እንዲረዳን ብቻ ጸልዩልን። አሜን፣ አሜን፣ አሜን፣ አሜን።